ሰዎች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በተፈጥሮ ሆርሞኖችን ለማመጣጠን የሚረዱ ዋና ዋና አስራ ሁለት ምግቦችን በዚህ ቪዲዮ ላይ እነግራችኋለሁኝ። እንዲሁም ደግሞ የሆርሞን መዛባት ሲከሰት ሊያስከትላቸው የሚችላቸው አደጋዎች ወይም ደግሞ ችግሮች ምንድን ናቸው የሆርሞን መዛባት ሲከሰት ደግሞ የሚከሰቱ ዋና ዋና ምልክቶችስ ምን ምንድናቸው? የሚለውን በአጠቃላይ በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሆርሞኖች ሜታቦሊዝምን ስሜትን፣ እንቅልፍን፣ የሞለድ ችሎታን፣ ጉልበትን አልፎ ተርፎም ክብደትንም ይቆጣጠራሉ። ሚዛናቸው ሲዛባ ሊደክማችሁ፣ ስሜታችሁም ሊለዋወጥ ወይም ደግሞ የምግብ መፈጨት ችግሮች፣ የቆዳ ወይም ደግሞ የክብደት ችግሮችም ሊያጋጥማችሁ ይችላሉ። መልካም ዜናው ታዲያ ብዙ ንጥረ ነገሮች ለሆርሞን ምርትና ሚዛን እንደ ጥሬ እቃዎች ስለሚያገለግሉ ምግብ በተፈጥሮ የሆርሞን ሚዛንን ሊደግፍ ይችላል። ሆርሞኖች ሚዛናቸውን ሲስቱ የሰውነት ስርዓቶች ሜታቦሊዝም፣ መራባት፣ ወይም ደግሞ መውለድ፣ እንቅልፍ፣ ጉልበት እናም ስሜት ያለ ችግር መስራት ያቆማሉ። የሆርሞን መዛባት በወንዶች እና በሴቶች ላይ በተለያየ መንገድ ተጽዕኖን ሊያሳድር ይችላል፣ ነገር ግን ለአደጋ የሚያጋልጥበት ሁኔታ ለሁለቱም በጣም ከባድ ነው። በቅድሚያ የሆርሞን መዛባት ሊያስከትላቸው የሚችላቸው አደጋዎችን ልንገራችሁ። አንደኛ የክብደት መጨመር እናም ከመጠን ያለፈ ውፍረት ነው። የኢንሱሊን ኮርቲሶል፣ የታይሮይድ እናም የጾታ ሆርሞኖች ኤስትሮጅን፣ ቴስቶስትሮን መዛባት ስብ እንዲከማች ሊያደርግ ይችላል። አደጋው ደግሞ የሆድ ስብ መጨመር፣ ለአይነት ሁለት የስኳር በሽታ መጋለጥ፣ ለልብ ህመም እናም ለስማማ ጉበት ተጋራጭነትን ይጨምራል። ሁለተኛ መካንነት እናም የመራባት ወይም የመውለድ ችግሮች ነው። መደበኛ እንቁላል ለመልቀቅ የዘርፍሬ ለማምረት እናም ለመውለድ ኤስትሮጅን፣ ፕሮጀስትሮን እናም ቴስቴስትሮን ሚዛናዊ መሆን አለባቸው። አደጋው በሴቶች ላይ ያልተስተካከለ የወራባ ፒሲኦኤስ ፖሊሲስቲክ ኦቫሪያን ሲንድረም እና የመፀነስ ችግርን ያስከትላል። በወንዶች ላይ ደግሞ ዝቅተኛ የዘር ፍሬ ብዛት የብልት መቆም ችግርና የጾታ ፍላጎት መቀነስንም ያስከትላል። ሶስተኛ የእንቅልፍ ችግሮችን ያስከትላል። ሜላቶኒን እናም ኮርቲሶል የእንቅልፍ ንቃት ዑደትን ይቆጣጠራሉ። መዛባት ሲኖር ጥሩ እረፍት ወደ ማጣት ያመራል። አደጋው ስር የሰደደ እንቅልፍ ማጣት፣ ያልረካ እንቅልፍ፣ ዝቅተኛ ጉልበትና ከፍተኛ የጭንቀት መጠንን ያስከትላል። አራተኛ የስሜት መታወክ ነው። ሴሮቶኒን፣ ዶፓሚን እናም ኮርቲሶል ከመራቢያ ሆርሞኖች ጋር ይገናኛሉ። አደጋው ጭንቀት፣ ድብርት፣ የስሜት መለዋወጥ፣ መነጫነጭና የአእምሮ መደብዘዝን ያስከትላል። አምስተኛ የሜታቦሊክ ችግሮች ነው። የኢንሱሊን መዛባት ደካማ የግሉኮስ ቁጥጥርን ያስከትላል። የታይሮይድ መዛባት ሜታቦሊዝምን ያዘገየዋል ወይም ያፋጥነዋል። አደጋው አይነት ሁለት የስኳር በሽታ ሜታቦሊክ ሲንድረም፣ ከባድ ድካምና ደካማ የኃይል መጠንን ያስከትላል። ስድስተኛ የምግብ መፈጨት ችግሮች ነው። ኮርቲሶል እናም ታይሮይድ የአንጀት እንቅስቃሴን እናም የማይክሮባዮም ሚዛንን ይጎዳሉ። አደጋው የሆድ መነፋት፣ የሆድ ድርቀት፣ ተቅማጥና እንደ ኢሪቴብል ባወር ሲንድረም ምልክቶችን ያስከትላል። ሰባተኛ የቆዳ እናም የፀጉር ለውጦች ነው። ኤስትሮጅን፣ ፕሮጀስትሮን እናም አንድሮጅንስ የዘይት ምርትን፣ የፀጉር እድገትን እናም የቆዳ ጥራትን ይጎዳሉ። አደጋው እንደ ብጉር፣ ስባማ ቆዳ፣ በሴቶች ላይ የፀጉር መሳሳት፣ በወንዶች ላይ ደግሞ ራሰ በረሃነት፣ ሂርሱቲዝም፣ በሴቶች ላይ ከመጠን ያለፈ የፀጉር እድገትን ያስከትላል። ስምንተኛ የአጥንትናም የጡንቻ ድክመት ነው። ኤስትሮጅን፣ ቴስቶስትሮን እናም የታይሮይድ ሆርሞኖች የአጥንት ጥንካሬን እናም የጡንቻን መጠን ይቆጣጠራሉ። አደጋው ኦስቴዮፖሮሲስ፣ ለአጥንት መሳሳት፣ በቀላሉ የሚሰበሩ አጥንቶች፣ ሳርኮፒኒያ፣ የጡንቻ መጥፋትና ተደጋጋሚ ጉዳቶችን ያስከትላል። ዘጠነኛ የተዳከመ የበሽታ መከላከል ስርዓት ነው። የኮርቲሶል መዛባት የበሽታ መከላከልን ይገታል። የጾታ ሆርሞኖች እናም የታይሮይድ ሆርሞኖች ደግሞ የበሽታ መከላከል ሴል ተግባር ላይ ተጽዕኖን ያሳድራሉ። አደጋው ተደጋጋሚ ኢንፌክሽኖች፣ የዘገየ መዳን፣ የራስ ስር በሽታ መከላከያ ሁኔታዎች አውቶ ኢሚዩን ኮንዲሽኖችን ያስከትላል። አስረኛ ስር የሰደዱ በሽታዎች የመጋለጥ እድልን ይጨምራል። የረጅም ጊዜ የሆርሞን መዛባት ሁሉንም የሰውነት አካል ስርዓቶችን ይጎዳል። አደጋው ደግሞ የልብ ህመም በከፍተኛ ኮርቲሶል የኤስትሮጅን መዛባትናም በታይሮድ ችግር አማካኝነት እንዲሁም ካንሰሮች ለምሳሌ ከኤስትሮጅንና ቴስቴስትሮን መዛባት ጋር የተያዙ የጡት የማዕፀንና የፕሮስቴት ካንሰሮች የአሬናል እጢ ድካም ወይም ደግሞ የታይሮድ በሽታን ሊያስከትል ይችላል። በአጠቃላይ ያልተመጣጠኑ ሆርሞኖች ጊዜያዊ ምቾት ማጣት እንደ የስሜት መለዋወጥ ወይም ደግሞ ደካማ እንቅልፍ ብቻን አያስከትሉም። ካልተስተካከሉ የረጅም ጊዜ የመካንነት፣ የስኳር በሽታ፣ የልብ ህመም፣ ኦስቲዮፖሮሲስ፣ ወይም ደግሞ የአጥንት መሳሳት፣ ድብርትና የካንሰር አደጋን ይጨምራሉ ማለት ነው። ታዲያ እነዚህ አደጋዎቹ ወደ ከባድ የጤና ችግሮች ከመምራታቸው በፊት ለመቆጣጠር እንድንችል ቀደምት የሆርሞን መዛባት ምልክቶችን ማወቅ ያስፈልጋል ቀደምት የሆርሞን መዛባት ምልክቶችን ልንገራችሁ አንደኛ ያልታሰበ የክብደት መጨመር ወይም ደግሞ መቀነስ ነው በአመጋገብ ወይም ደግሞ በአካል ብቃት እንቅስቃሴ ላይ ትልቅ ለውጥ ሳይኖር የሆድ ስብ መጨመር ይህ በከፍተኛ ኮርቲሶል ወይም ደግሞ ኢንሱሊን ሬዚስታንስ አማካኝነት ነው ባልታሰበ ክብደት መቀነስ ከጭንቀት ላብ፣ እናም ፈጣን የልብ ምት ጋር ሊሆን የሚችል የታይሮይድ ከመጠን በላይ ንቁነት ሊኖር በሚችል ጊዜ ይከሰታል ማለት ነው። ሁለተኛ የማያቋርጥ ድካም ነው። ሙሉ ሌሊትን ከተኛችሁ በኋላም ድካም መሰማት ብዙውን ጊዜ ከታይሮይድ መዛባት፣ ዝቅተኛ ኮርቲሶል፣ የአድሬናል እጢ ድካም ወይም ደግሞ ከተበላሸ ሜላቶኒን ጋር ይያያዛል። ሶስተኛ፣ የስሜት መለዋወጥ፣ ጭንቀት ወይም ደግሞ ድብርት ነው። ከህይወት ክስተቶች ጋር ያልተያዙ የስሜት መነሳት እና መውረድ የኤስትሮጂን ፕሮጀስትሮን፣ ቴስቴስትሮን፣ ኮርቲሶል እናም ታይሮይድ ሁሉም ሴሮቶኒን እናም ዶፓሚን ላይ ተጽዕኖን ያሳድራሉ። አራተኛ፣ የእንቅልፍ ችግሮች ነው። ለመተኛት ወይም ደግሞ ተኝቶ ለመቆየትም መቸገር ከሜላቶኒን መዛባት ወይም ደግሞ ከከፍተኛ የምሽት ኮርቲሶል ጋር የተያዘ ነው። አምስተኛ የቆዳ እናም የፀጉር ለውጦች ነው። የአዋቂዎች ብጉር፣ ሰባማ ቆዳ ወይም ደግሞ በሴቶች ላይ ያልተለመደ የፀጉር እድገት ከመጠን በላይ አንድሮጅኖች ወይም ደግሞ ፒሲኦኤስን ያመለክታል። በወንዶች ላይ ደግሞ የፀጉር መሳሳት፣ ራሰ በረሃነት ዝቅተኛ ቴስቴስትሮን እና የታይሮይድ ችግሮችን ያመለክታል። ደረቅ ቆዳ እናም በቀላሉ የሚሰበሩ ጥፍሮች ደግሞ የታይሮይድ ችግሮችን ያመለክታሉ። ስድስተኛ ያልተስተካከለ ወይም ደግሞ ህመም ያለው የወር አበባ ነው። በሴቶች ላይ ማለት ነው። የወር አበባ መቅረት፣ በጣም ከባድ ወይም ደግሞ ህመም ያለው የወር አበባ ይከሰታል። ይህ የኤስትሮጅን ወይም ደግሞ ፕሮጀስትሮን መዛባትን ወይም ፒሲኦኤስን ሊያመለክት ይችላል። ሰባተኛ ዝቅተኛ የፆታ ፍላጎትናም የፆታ ችግር ነው። የፆታ ፍላጎት መቀነስ የሴት ብልት መድረቅ ወይም ደግሞ የብልት መቆም ችግር ይከሰታል። የጾታ ፍላጎት መቀነስ ማለት ለግንኙነት ያላችሁ ፍላጎት መቀነስ ማለት ነው። ከዝቅተኛ ቴስቶስትሮን፣ ኤስትሮጅን ወይም ደግሞ የታይሮይድ መዛባት ጋር የተያያዘ ነው። ስምንተኛ የምግብ መፈጨት ችግሮች ነው። የሆድ መነፋት፣ የሆድ ድርቀት፣ ተቅማጥ፣ ወይም ደግሞ የምግብ ፍላጎት ወይም ክሬቪንግ። ይህ የጭንቀት ሆርሞን ኮርቲሶል መዛባት ብዙውን ጊዜ የአንጀት ተግባርን ያበላሻል። ዘጠነኛ ያልታሰበ ራስ ምታት ወይም ማይግሬን ነው። የሆርሞን ለውጦች በተለይ ኤስትሮጅን እናም ፕሮጀስትሮን ማይግሬንን ሊያስነሱ ይችላሉ። አስረኛ ትኩስ ስሜት ሆት ፍላሽ እናም የምሽት ላብ ነው። በማረጥ ወቅት የተለመደ ነው፣ ነገር ግን በኤስትሮጅን መዛባት ቀደም ብሎ ሊከሰት ይችላል። አስራ አንደኛ ለማተኮር መቸገር እናም የአእምሮ መደብዘዝ ነው። ማተኮር መቸገር፣ የማስታወስ ችግሮች ወይም ደብዛዛ ስሜት ብዙውን ጊዜ ከታይሮይድ ችግር ከዝቅተኛ ኤስትሮጅን ወይም ከከፍተኛ ኮርቲሶል ጋር የተያያዘ ነው። አስራ ሁለተኛ የምግብ ፍላጎት ወይም በክሬቪንግ ላይ ያሉ ለውጦች ነው። ድንገተኛ የስኳር ወይም የካርቦሃይድሬትስ ፍላጎት የኢንሱሊን መዛባትን ያመለክታል። ከክብደት መቀነስ ጋር አብሮ የሚመጣ የምግብ ፍላጎት ማጣት ደግሞ የታይሮይድ ከመጠን በላይ ንቁነትን አመላካች ነው። እነዚህ ቀደምት የማስጠንቀቂያ ምልክቶች በየጊዜው ሲከሰቱ ካስተዋላችሁ ሆርሞኖቻችሁ ሚዛናዊ እንዳልሆኑ እናም የአኗኗር ዘይቤ ማስተካከያ፣ የአመጋገብ ለውጦች ወይም የህክምና ምርመራዎች ሊያስፈልጉ እንደሚችሉ ያመለክታል ማለት ነው። ታዲያ በተፈጥሮ ሆርሞኖችን ለማመጣጠን የሚረዱ ዋና ዋና ምግቦችን ደግሞ አሁን ልንገራችሁ አንደኛ አቮካዶ ነው አቮካዶ በጤናማ ሞኖ አንሳቹሬትድ ስብ በፋይበር በማግኒዚየም እና በፖታሲየም የበለጸገ ነው ሆርሞን ላይ ያለው ተጽዕኖ ደግሞ ጤናማ ስቦች እንደ ኤስትሮጅን ፕሮጀስትሮን እናም ቴስቶስትሮን ያሉ ስቴሮይድ ሆርሞኖችን ለመገንባት አስፈላጊ ናቸው ማግኒዚየም ኮርቲሶልን የጭንቀት ሆርሞንን ለመቆጣጠር ይረዳል። የሚሰጣን ጥቅም ደግሞ ሌላ የኢንሱሊን ሴንሴቲቪቲን ይደግፋል። የደም ስኳር መጨመር አደጋንም ይቀንሳል። ሁለተኛ ስባማ አሳዎች ናቸው። እንደ ሳልመን፣ ሰርዲን፣ ማካሬል እናም ቱና በኦሜጋ ስሪ ፋቲ አሲድ በቫይታሚን ዲ እናም በፕሮቲን የተሞሉ ናቸው። ሆርሞን ላይ ያላቸው ተጽዕኖ ደግሞ ኦሜጋ ስሪዎች ኢንፍላሜሽንን ይቀንሳሉ፣ እንዲሁም ኮርቲሶልን እናም አድሬናሊን የጭንቀት ምላሽን ያመጣጥናሉ። ቫይታሚን ዲ የታይሮይድ ሆርሞኖችንና የመራቢያ ሆርሞኖችን ይደግፋል። እንዲሁም ስባማ አሳዎች ሴሮቶኒንን በመቆጣጠር ስሜትንም ያሻሽላሉ። ሶስተኛ የክሩሲፈረስ አትክልቶች ናቸው እንደ ብሮኮሊ፣ ጎመን አበባ፣ ጎመንናም ብራስልስ ስፕራውት የምንላቸው የኤስትሮጅን ሜታቦሊዝምን የሚደግፉ ኢንዶልስሪ ካርቢኖል እናም ሰልፎራፋን የተባሉ ውህዶችን ይዘዋል። ሆርሞን ላይ ያላቸው ተጽዕኖ ደግሞ ጉበት ከመጠን በላይ ኤስትሮጅንን እንዲሰበር ይረዳሉ። የኤስትሮጅን የበላይነትን ይከላከላል። የኤስትሮጅን ፕሮጀስትሮን ጥምርታንም ያመጣጥናሉ። እንዲሁም ክሩሲፈረስ አትክልቶች ለሆርሞን ሚዛን አስፈላጊ የሆነው የአንጀት ጤናን የሚጠቅም ብዙ ፋይበርንም ይሰጡናል። አራተኛ ተልባ ነው። ተልባ በሊግናንስ የእጽዋት ኤስትሮጅኖች በፋይበር እና በኦሜጋ ስሬዎች የበለጸገ ነው። ሆርሞን ላይ ያለው ተጽዕኖ ደግሞ ሊግናንስ ደካማ ኤስትሮጅንን በመምሰል በከፍተኛ እና በዝቅተኛ ሁኔታዎች ውስጥ የኤስትሮጅንን መጠን ለማመጣጠን ይረዳሉ። የወር አበባ ዑደት መደበኛነትንም ያሻሽላል። ተልባ በአጠቃላይ ለሆርሞን መርዛማነት መውጣት ወሳኝ የሆነውን የአንጀት ማይክሮባዩምንም ይደግፋል። አምስተኛ እንቁላል ነው። እንቁላል እጅግ በጣም ጥሩ የፕሮቲን የቫይታሚን ዲ እናም የኮሌስትሮል ምንጭ ነው የጾታ ሆርሞኖች መገንቢያ ማለት ነው ሆርሞን ላይ ያለው ተጽዕኖ ኮሌስትሮል ሰውነታችን ኤስትሮጅን ፕሮጀስትሮን እናም ቴስቴስትሮን እንዲያመርት ይረዳል ፕሮቲን ደግሞ የደም ስኳርን ያረጋጋል የኢንሱሊን መጨመርንም ይከላከላል እንቁላል ያጠግመናል እናም ሆርሞኖችን የሚያበላሹ የስኳር ፍላጎቶችንም ይከላከላል ስድስተኛ ለውዝ ነው። እንደ አልመንድ፣ ዋልነት፣ ብራዚልነት እና ካሽዮስ የምንላቸው እነዚህ እንግዲህ በሴሊኒየም በዚንክ በጤናማ ስቦች እና በፕሮቲን የበለጸጉ ናቸው። ሆርሞን ላይ ያላቸው ተጽዕኖ ሴሊኒየም በተለይ ከብራዚል ነት የታይሮይድ ሆርሞን ምርትን ይደግፋል። ዚንክ ቴስቴስትሮን እናም ኤስትሮጂን ሚዛን እንዲጠብቁ ይረዳል። እንዲሁም ለውዝ አንቲ ኢንፍላማቶሪ ነው እንደ ሴሮቶኒን ያሉ የአእምሮ እናም የስሜት ሆርሞኖችንም ይደግፋል። ሰባተኛ የቤሪ ፍሬዎች ናቸው እንደ ብሉቤሪ፣ ራስቤሪ እናም እንጆሬ የምንላቸው እነዚህ እንግዲህ በአንቲ ኦክሲዳንት፣ በቫይታሚን ሲ እናም በፋይበርም የበለጸጉ ናቸው። ሆርሞን ላይ ያላቸው ተጽዕኖ ደግሞ የሆርሞን ምርትን የሚያበላሽ የኦክሲዲቲቭ ስትረስን ይቀንሳል፣ የኮርቲሶል ሚዛንን ይደግፋል እናም የኢንሱሊን ሴንሲቲቪቲንም ያሻሽላል። እንዲሁም የቤሪፍሬዎች ለሆርሞን መርዛማነት መውጣት አስፈላጊ የሆነውን የአንጀት ማይክሮባዮም ልዩነትንም ያሻሽላሉ። ስምንተኛ ቅጠላቅጠሎች ናቸው እንደ ስፒናች፣ ቆስታ እናም ኮላርድ ግሪንስ የምንላቸው በማግኒዥየም በፎሌትና በብረትም የተሞላ ነው። ሆርሞን ላይ ያለው ተጽዕኖ ደግሞ ማግኒዥየም ኮርቲሶልን ይቀንሳል። እንዲሁም እንቅልፍን የሚቆጣጠሩ ሆርሞኖችን እንደ ሜላቶኒንን ይደግፋል። ብረት ጤናማ የወር አበባ ዑደቶችንም ይደግፋል፣ እንዲሁም ጉበትን ያነጻል የሆርሞን መወገድንም ያሻሽላል። ዘጠነኛ ዕርድ ነው ወይም ደግሞ ኩርኩሚን የምንለው ዕርድ ኃይለኛ አንቲ ኢንፍላማቶሪ ውህድ የሆነውን ኩርኩሚንን ይዟል። ሆርሞን ላይ ያለው ተጽዕኖ በኢንሱሊን እናም በታይሮይድ ሆርሞኖች ውስጥ ጣልቃ የሚገባውን ኢንፍላሜሽንን ይቀንሳል። በጉበት ውስጥ የተሻለ የኤስትሮጂን ሜታቦሊዝምንም ይደግፋል። እንዲሁም ዕርድ ዶፓሚን እናም ሴሮቶኒን እንቅስቃሴን በመጨመር ስሜትንም ያሻሽላል። አስረኛ ፈርመንትድ ፉድ የምንላቸው እንደ እርጎ፣ ኪፈር፣ ኪሚች እናም ሶርክራውትስ የምንላቸው እነዚህ ፕሮባዮቲክስን ይሰጣሉ እናም የአንጀት ጤናንም ይደግፋሉ። ሆርሞን ላይ ያላቸው ተጽዕኖ ደግሞ የአንጀት ባክቴሪያዎች ኤስትሮጅንን ሜታቦላይዝ እንዲያደርግናም እንዲቆጣጠር ይረዳሉ። የኢንሱሊን ሴንሲቲቪቲንም ያሻሽላሉ። እንዲሁም ፈርመንትድ ፉድ የምንላቸው ሆርሞን ምልክትን የሚያውቅ ኢንፍላሜሽንን የሚቀንስ የበሽታ መከላከልንም ያጠናክራሉ። አስራ አንደኛ ሲርስ የምንላቸው እንደ ፐምፕኪን ሲርስ ወይም ደግሞ ዱባ ሱፍ፣ ሰሊጥና ቺያ ሲርስ የምንላቸው እነዚህ በዚንክ በቫይታሚን ኢ በማግኒዚየምና በፋይቶ ኤስትሮጂንስ የበለጸጉ ናቸው። ሆርሞን ላይ ያላቸው ተጽዕኖ ደግሞ የዱባ ፍሬዎች ቴስቶስትሮን እና ፕሮጀስትሮንን ይጨምራሉ። ሱፍ ብዙ ቫይታሚን ኢ ያለው ኤስትሮጂንን ለማመጣጠን ይረዳል። ሰሊጥ ለሆርሞን ደንብ ፋይቶ ኤስትሮጂን አሉት። እንዲሁም በሴቶች ላይ ሆርሞኖችን ለማመጣጠን የሚረዳ የዘር ዑደት የተባለውን ተፈጥሯዊ ዘዴንም ይደግፋሉ አስራ ሁለተኛ ደግሞ አረንጓዴ ሻይ ነው አረንጓዴ ሻይ በካቴኪንስ እናም በአንቲኦክሲዳንት የበለጸገ ነው ሆርሞን ላይ ያለው ተጽዕኖ ደግሞ የኢንሱሊን ሴንሲቲቪቲን ያሻሽላል እናም የደም ስኳርንም ያመጣጥናል ኮርቲሶልን እናም ከጭንቀት ጋር የተያዘ ኢንፍላሜሽንንም ይቀንሳል እንዲሁም አረንጓዴ ሻይ ሜታቦሊዝምንም ያፋጥናል እናም ክብደትንም ለመቆጣጠር ይለዳል ማለት ነው በአጠቃላይ በምግብ ሆርሞኖችን ለመደገፍ ጤናማ ስቦችን ቅድሚያ መስጠት ያስፈልጋል። ሆርሞኖችን የሚሰሩት ሆርሞኖች የሚሰሩት ምንጊዜም ቢሆን ከስብ ነው። እንዲሁም ለደም ስኳር መረጋጋት በቂ ፕሮቲንን መመገብ ያስፈልጋል። የተጣራ ስኳርና የተቀነባበሩ ምግቦችን ማስወገድ ያስፈልጋል፣ ኢንሱሊን እናም ኮርቲሶል እንዲጨምር ስለሚያደርጉ። እንዲሁም የአንጀትና የጉበት ጤናንም መደገፍ ያስፈልጋል። ሁለቱም የሆርሞን መርዛማነት መውጣትንም ይቆጣጠራሉ ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። የሆርሞን ሚዛንን ለመደገፍ የሚረዱ ምግቦችን፣ ሆርሞን ሲዛባ የሚያስከትለው ችግር እናም የሆርሞን መዛባት ሲከሰት የሚከሰቱ ዋና ዋና ምልክቶችን በዚህ ቪዲዮ ላይ በሚገባ ነግሬያችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ